አመሰግናለሁ። ይመጣስለከናሽ እንዴት መሽሁ? ሰላም እጅግ አድርጌ አመሰግናለሁ እቴዋ ስለመጣሽ። እንደተለመደ መጀመሪያ አመሰግናለሁ እቴዋ። ሰላም ወይ፣ ሰላም ወይ። መስዬ እንዴት ነው? ታይ ሁሉ ሰላም። እጅግ አድርጌ አመሰግናለሁ። ሁላችሁም ሰላም አመሰግናለሁ በጣም ። ዛሬ እሑድ ነው። አርብ ነበር እንደዚህ። ገና ነው ለነገሩ። አሁን ነው የገባሁት፣ ግን ታባርጉልኝ ብል ትንሽ ታባርጉልኝ። ሁሉ ሰላም። አዎ መስዬ፣ እንዴት ነሽ አንቺ? ሁሉ ሰላም አለሁ። ኑርልኝ። ሄደዋል እንጠጣ እንጠጣ፣ ዛሬ የሻይ ቀን ባ ባልሽም ነው መ የት አይተሽም? ያንች ባል ነው እዚህ የተቀመጠ። አመሰግናለሁ ታብ እያደረጋች እግር አመሰግናለሁ

ሁላችሁም ስለመጣችሁ ጅግ አርጊ አመሰግናለሁ። ነው ሰብስክራይብ አድርጉ። መሲ አብራሪ ወንድሜ ነው። ቁም ነገር ማታ ለዛ ነው ቁም ነገር ስታበሩ ነበር። ብታይ አስገብቼሽ ነበር። እንደዛ ከሆነ እኮ አብራሪ እኮ ልኬዋለሁ። የአብራሪው ወንድምህን ፈልግልኝ አልሽ። እኔ ወንድሙ ነው ያልኩ ነው ወይስ ከእኔ ለመራቅ ነው? አሁን አብራሪ ወንድሜ ከሆነ አንተም ወንድሜ ትሆናለህ። ሀሊም መታለች። ሰላም በሰማነት በላይ አመሰግናለሁ። ሀሊም እንዴት ነሽ? የት ዋሉ? ሰላም ሻይ ጠጣ። ዛሬ ብዙ ሰው እፈልጋለሁ። ሳምራ መጥታለች። ሰላም በላይ ካመሰግናለሁ። ሳምራ ይሄን እንኳን ደህና መጣሽ ሳምራችን። ተናገር ወንድሜ ነው ፈልግልኝ ብየዋለሁ። አንቺ ሽበይ እንጂ ፈልግልኝ ብየዋለሁ።

ሀብ አርጉልኝ ነው። ዘጠና ምናምን ሰው ይቀራለ። ዋንኬ ዋንኬ ስገባ ግን ባይዜ ኬኩን ወጪውን አንድ ሰው የሸፈናን ኬኩን አሰራ እና የዋንኬን ጊዜ በቅርቡ እንዳከብር ታባርጉ እና ዛሬ ደግሞ ሴቶች ማስታወሻ ይይዛሉ። ወንዶች የሚፈልጉትን መስፈርት ይናገራሉ። ምን አይነት ሴት እንደሚመቻቸው እና ምን አይነት እንደማይመቻቸው

እና ሁላችሁንም እዚህ ጋር እጅግ አድጌ አመሰግናለሁ። እስኪ ወንዶች ከመጣችሁ ሀይ በሉኝ ነው ፈልጋቸው ወንዶችዬ፣ ሴቶች ማስታወሻ እየያዙ ነው፣ በዛ ይመርጣሉ። ስለዚህ ወንዶችዬ እ ወይ በሉኝ። ከዛ መስፈርታቸውን እያየ ነሱ ማብራሪያ ብቻ መጠየቅ ነው የሚችሉት። ዛሬ እነሱ መስፈርታቸውን መናገር አይችሉ፣ አልፏቸዋል። እነሱ ባለፈው ተናግረዋል።

ሴና ሰማይ የኔ ፍቅር አለክልኝ፣ አለሁልሽ። ልትወስደኝ እኮ ነው፣ አዲስ አበባ ልትወስደኝ። ሴናዬ ደህና ነሽ? ታሪኬን

ወንድሜ እንኳን ደህና መጣህ አሚራችን ሄሉ መተናል መተናል ቤተሰብ በላይ ክብላለች እቺ ጋር ጋር አመሰግና አሚራ፣ ዛሬ እኛ ተራ ነው። ሴቶች ማስታወሻ እየያዙ ነው። ከዛ አንተ ምን አይነት ሴት ይመቻል? ምን አይነት ሴት ደግሞ አይመችም? በዝርዝር ጻፍላቸው። ማስታወሻ የያዙ ነው ማብራሪያ መጠየቅ ይችላሉ። እንዴ ምን ነው መስዬ ነውኮ ብላለች ሴና

ሴና ጋር በጣም ነው የምናወራው። በጣም ነው እንደምናወራው ግን ሴና በጣም ነው የምናወራው። ሴናችን ጋር ታሪካችን ጋር በጣም ነው የምናወራው። ታሪክ ብያታለው ሴና እና አሚር መስፈርቱን እያወጣ ነው። በጣም ዝም አልከው። መስፈርቱ እንዳታውሰበሰ ቀለል ባለ ነገር አርገው። ከኒ በዓል አለቀ፣ እንደ ሰማህ አውት ያው ትናንት አለቀ። እንደ መስቀል በዓል ትናንት ነው። ከዚህ በኋላ እንግዲህ በዓላት የሚኖሩት ጥር አካባቢ ነው። ጥር አካባቢ ያው ብዙ በዓላቶች ይኖራሉ። ሃይማኖታዊ በዓላቶች ጥር አካባቢ ይኖራሉ። ዘንድሮ ብዙ ብዙ በዓላት ሁሉም ቦታ ላይ በዓላትን ማስተላለፍ ይመስለኛል። የሚፈቀድልኝ ከሆነ ሰዎች ኮምፕሌን ከሌላቸው የየትኛውን ቦታ ላይ ብቻ የሆነ በዓል አስተላልፋለሁ፣ እያወራ ነበር እያለች በጣም ነው ጭራሽ በውስጥ አወራላችሁ ጉድ። አሁን ነው መሸሽ ብላለች። ስ እ መሲም ጋ ለማውራት እያሰብኩ ነው ና። ወይኔ መሲ አምራ ጠፋች ብላለች። እያመረረች ነው። እ መሲ ሰማ ልጅቷ እውነት ነው። እ ሴና ሴናን ጠይቋት በደንብ ታብራራላችሁ። ቆይ ግን የልጅ አባት እንደሆነ አታውቂም እና ልጁን አብራ ታሳድጋለች። ያ ምን ችግር አለው ሰውም ከወደደ እስከምን ሆኖ ይባላል።

ዛሬ እንግዲህ በባለፈው የሴቶች መስፈርት አይደለ። ዛሬ ደግሞ የወንዶች መስፈርት ነው፣ እየተጠየቅኳችሁ ነው። ምን አይነት መስፈርት ነው ያላቸው? ምን አይነት ሴት ይመቻቸዋል? ምን አይነት ደግሞ ጠጉ አይመቻችሁ? ነው ያልኳችሁ። አስቀምጡላቸው። ማብራሪያ ይጠይቃል። እስቲ ኤክስ መስፈርት አስቀምጥ። አሚር አስቀምጥ ብዬ እስካሁን አልጨረሰም መሰለኝ። ሴና ኤክስ ባለ ዶላሩ መጣ እያልሽ ሴና፣ ልትታጠፍ ነው። ባለ ዶላር ሲታይ አይገርምም። ኤክስ አዳም የጉድ ሞርኒንግ ያለና ያለን አማን ነው። ኤክስ ስለመጣ እጅግ አመስግናለሁ። ይህን ሰሞን ሰዓት እየጠበኩ አልነበረም። ዛሬ ግን ሰዓት ጠብቄ ነው የገባሁት። ኤክስ ወር ከጀመረ አያቋርጥም እኮ ብላ በደንብ ነው የሚያስረዳችሁ። በደንብ ጠይቁት። ኤክስ የምትፈልጉትን ነገር ጠይቁት፣ ያብራራላችኋል። ኤክስ አንተ ቲፎዞ ሴት ብቻ ወንዶች ግን ሆናችሁ የማትወርዱኝ። ቆይ ተመሳሳይ ጾታ ብዙ ጊዜ ይገፋፋል፣ ተቃራኒ ይሳሰባል እንደ ማግኔት ፊልድ መሲ። አይ ይሰማል። እጄን እንስቻለሁ። በቃ ሴና እኮ ዶላር ስታይ ሸሽታለች፣ አውቃ ነው አትካጅ መስ ሴና ቲፎዞ። አይገርም። ከነዚህ ውስጥ ስንታቸው ናቸው የሚወዱኝ ብለህ ታስባለህ? ኤክስ ወንድ እኔ ብቻ ነኝ ወንድ። እዚህ አሚርን መጥቶ ነበር እኮ ጠፍቶ ነው እንጂ አውጣ መስፈርተን ብየው በዛው ጠፋህ። አይገርም ግን እየጻፈ ነው የሚሆነው። አሚር አለ። ብቻህን አይደለ፣ ተከባሃል። ግን ተከባሃል እና ይህች ሰው ግምት አይደለም። አንተ እንደ አንድ ወንድ እኮ መቆጠር የለብህም ሴና። እየሳቀሽ ነው ሳይቅል ሴና ይመችሽ ብላለች። መሲ ይመችሽ እያለችሽ ማለት ኤክስ። ሴና አልረዳትም። እኔ ብሎ አትረዳትም። ሳሪ አለ። ስራ ይዞ ነው እጅ እያለች ነው። እሽቴ ሳሪ አመሰግናለሁ ነው የኤክስም መስፈርት ይሁን እና ሌሎችም ደግሞ በኋላ ሲመጡ እንጠይቃቸዋለን። ዛሬማ አልፋታቸውም። እሺ ምን አለ? ምንም እስካሁን እኮ የጻፈ የለም እኮ የጻፈ ወንድ የለም እኮ መስፈርት ያወጣ የለም። አንተ የተመታህ ማን ተረዳህ አለክ ብላለች። ሰላም ሰላም፣ እሰይ ዳንኤል እንኳን መጣውን ነው ተፈልገው አይደል? ለዛሬ እንኳን ዳን። አይ የምትለው አይገባንም ሴናን ግን በቃ አይገባንም እያለ ነው። ሪች ሰላም ጤና ይስጥልኝ ብላለች። ሪች እንኳን ምን አመጣሽ? ዳንኤል ሀይ ብሏል። ሴና ው እኔ እራሱ አንተ ኮ ስለ ትምህርት ብቻ ነው ው ብሏል። ሴና ግን ትምህርት አትጥልኝ። ትምህርት ኮ በጣም አስፈላጊ ነገር ነው። ዓለምንም የሚቀይረው ኮ ትምህርት ነው። በጣም ነው። እንደ ትምህርት ነው የጠላሽው። እንኳን ሰላም ቆየኝ እንዴ ሚባል ዳንኤል አመሰግናለሁ። ኤክስ አንተስ ምን አልክ? ሰሜ ዳያውቃለሁ። ልጅ አላት፣ ልጅ አላት ነው የምትመቸኝ አይደለም። ከእርጉዝ ወደ ልጅ አላት ተሸጋገረ። እኔ በጣም የሚመቸኝ አንደኛ፣ ኃላፊነት መጋራት በየትኛው መንገድ ለመሸከም ዝግጁ የሆነ ሰው ራሱን ለለውጥ ባለበት ሳይሆን ዘመኑን እየዋጀ መኖር የሚፈልግ ሰው ከዛ ደግሞ ከእያንዳንዱ የሕይወቱ ትምህርት መቅሰም የሚፈልግ ከዛ ላይ ደግሞ ሰፖርቲቭ የሆነ በወደክ ጊዜ የሚደግፍህ፣ ካልሆነ ከወደክ ትታ ከሄደች አስቸጋሪ ነው። ሁለተኛ ደግሞ ሰፖርቲቭ ብቻ ሳይሆን አዳዲስ ሙከራዎችን ለመሞከር ዝግጁ የሆነ ሰው

ምን አይነት ሴት ይፈልጋሉ? ምን አይነት ይመቻቸዋል? ምን አይነት ደግሞ አይመቻቸውም እያሉ ነው። እና ማለት የአንተ ሴት ምርጫ ምን አይነት ሴት ነው የሚመቸው? ምን አይነት ሳይመችህ ሀሳብ ካለ አስቀምጥልኝ። ምክንያቱም ሴቶች ማስታወሻ ነው። ፕላስ ደግሞ ሴቶች ማብራሪያ መጠየቅ ግን ይችላሉ። በላይ ካመሰግናለሁ። ምስራቅዬ፣ እንዴት ነው እንዴት ነው? ደህና ነኝ። ህቴዋ፣ እንዴት ነሽ? ሁሉ ሰላም እጅግ አድርጌ ነው የማመሰግነው። ምስራቅዬ፣ አይተሽልኛል። በጣም እጅግ አድርጌ አመሰግናለሁ። እህትና ጸጊ ሰላም ነው። እዚህ ቤት የሁሉ ቦክስ ካሳረፈች በኋላ ሰላም ነው ወይ ብላ ትጠይቀናለች። አይገርማችሁም? የቦክስ አርፎብን ምን ሰላም ሆን ብለሽ ነው ህቴዋ

ስራን እስከምትወጣ ከፍታለሁ። አመሰግናለሁ ለመስራ። እጅግ አድርጌ ነው ማመሰግነው ፀጌ። ለማንኛውም እስኪ ፒን አድርገኝ። እሺ ፀጌ ሌላ ጻፊልኝ። ግን እየደመሩ አይደለም ተደማመሮች። ፒን ቀያይራችኋለሁ ተደማመሮ። ሪታዬ ሰላም እንኳን ደህና መጣች። ሀሊመት መጥታለች የጠፋ ሰው። ተጠፋፍተናል? አሊመት ደህና ነሽ? ሸቴዋ የሆነ ሸበላ መቷል። ዛሬ እንዴት ናችሁ? ፒስ ናችሁ? በላይክ አመሰግናለሁ። ተስፌ እንዴት ነው? ተስፋ ብርሃኑ ተስፍነት ይላል። አመሰግናለሁ። እንዲህ ነው ስለመጣ ቀለም ስለሚደማመር ቀለም ተስፉ። ተስ ሰጥቻለሁ ተስፉ ዛሬ ባይዜ ዘጠና አንድ ሰው ይቀረኛል። ቱ ዋን ኬ ማለት ነው። ስለዚህ ከዘጠና ሰው ዛሬ ብዙ ሰው ማገኘት አለብኝ፣ ቢያንስ ሩቡን ማግኘት አለብኝ። ታባር ብንሽ ሳምራ 3 ሰው ደምሩኝ እመልሳለሁ ብላለሁ። ሳምራ እስኪ 3 ሰው ደምሯት እስኪ፣ ትመልስላችኋለች። በእውነት ደምሯት። ገምዬ ሰላም ሰላም ለሁላችንም ይሁን ብላለች። አመሰግናለሁ ገምዬ፣ እንኳን ደህና መጣሽ። ሁሉ ሰላም ስለመጣሽ አመሰግናለሁ። አንተም ሰላም በዚህ

መጀመሪያ ፀጊን ላድርጋት ፀጊን ላድርጋት መጀመሪያ ስለጠየቀች ከዛ እቀይረዋለሁ። ሪታይ ሳምራ እንደማመር ብላለች። ተደማመሩ እስኪ ቤተሰብ ያለው ነው። ቤተሰቡን ግን ፀጊ ደግሞ ስቀለ ነው ቀድም በላይ